ዘመራኮነ ዘመራኮነ ዘመራኮነ ቅዱስ ዳዊት በመሰንቋዋ ዘመራኮነ ዘመራኮና ዘመራኮና ዘመራኮና ቅዱስ ዳዊት በመዝሙራቱ ዘመራኮና የዛምሮ ሌታ የዛምሮ ሌታ የዛምሮ ሌታ ሌታ የዛምሮ ሌታ ምራኔ ዳወተ ይላል። ግን ይሄ እዚህ የመዝሙሩ ነገር እንዴት ነው? መዝሙር ነፍስን ያስደስታል ይባላል እና ይሄ እንዴት መጣ? እንደው ስለዚህ ነገር ትንሽ አጠር ያለ ገለጻ ካለዎት። እንግዲህ አዎ መዝሙር ነፍስን ደስ ያሰኛ፣ ላይ ያዘነችውን ነፍስ ያስደስታ እንግዲህ ሁልም ከበሮ ይህ ሰንቆ ነገር እንደዚህ ነፍስን ያስደስታል። ደስ የሚያሰኝ እና ጥያቄው ምን ነበረ? ቅጠጥያቄው ነው አሁን ብዙ ጊዜ መዝሙረ በተለይ መዝሙረ ዳዊት በሁሉም ቦታ ይዘመራል እና ዳዊት ደግሞ ጠቅላላ መቶ አርባ ዘጠኝ መቶ ሃምሳ ዳዊት በሙሉ በጣም በተለየ ሁኔታ ነው ከፈጣሪ ጋር የሚያገናኝ አድርጎትና ራሱ በተለያዩ ቋንቋዎች ራሱ በአማርኛ በግዝ በሴን በተለያዩ ቋንቋዎች ራሱ ተርጉሞ ሰዎች ለጸሎት ይጠቀሙበት አለኝ እና ይሄ ዳዊት ንጉስ ዳዊት ማለት ነው። ከፈጣሪ ጋር ምን አይነት ታላቅ ግንኙነት አድርጎ ነው ለዚህ ለሰው ልጆች በሙሉ ይህ መዝሙር የሚያገለግለው፣ ለይሁዲ ብቻ ሳይሆን ጠቅላላ የሰው ልጆች የሚጠቀሙበት ነው። እንግዲህ ዳዊት በጣም በአምላክ ታማኝ እና ቅዱስ ነበረ። ሙሉ ነገር አምላክ እንደደግፎ ነው። አንድ ገን ጦነት ሲወጣም አምላክን ጠይቆ ነው እና እንግዲህ ደግሞ እንቅልፍ አልባ ነው። ብዙ ጣላቶች ነበሩበት። እንኳን ሰው ወንድሞች፣ ወተሰዎቹ እንኮ ማምዘር ነው ብለው እንዲሞት ብለው ዳፍቃ ድቃቃውን ልጅ ድቃቃውን እሱ እንዳዊት መጨረሻውን ፍየል ጠባቂ በገብቅ ጠባቂ በረሃው አንበሳ እንዲበለው የሚባል ነብና ይህ ሰው ተሰቃይቶ ተዋርዶ ስላደገ በጣም ተሰሚን ነበረው እና ስለዚህ በቅድስና፣ በንጽህና፣ በበገና አምላክን ስለፈለገው ደግሞ ተዋርዶ ተውሉ የሆነ ስለነበረ ስገምት ነው። እንግዲህ ስንያሳስብ በዛ ምክንያት አምላክ ደግሞ ከእሱ ንጋሱ ጋር ነበረ። አምላክ ልቦ ሰበረ፣ ተዋረደ፣ ተሰናቀ ሰው ጋር ነው አምላክ ያለ። ስለዚህ ምክንያት ዳዊት ደግሞ ምን እምለው እንኳን እንኳን ሳውልም ሊገለው መሰንቆ የምታነሰኝ ለእሱ ያገዘው ነው ሰይጣን እያሰቃየው ሳውልን፣ እሱ ግን ተመርጦ እሱን ለማዳን እሱን ለማዳን ነበረ፣ ግን እሱም ሊገለው ጠላቶችም ነበሩ። ተይ እ አኪቶፈር ላሽና ረገባ ማን ባለ እና ሁሉ የገዛ ልጁ አብሻሎም መቸም ጠላቱ አንድ አልነበር። ስለዚህ ዳዊት ውልዜ በስቃይ ነገር ግን የሁሉ ቢሆን ደግሞ ውልዜ አምላክ አይረሳም ነበር ውልዜ እንቅልፍም እንኳ

በዛን ጊዜ ደግሞ ያቸውን ሰንቁ ትቀሳቀሰ ነበር እና ሁልጊዜ እርፈት አልነበረው። እና ደግሞ ዳዊት ምን አለ? ፈትነኛ አለ። አምላክን ፈትነኛ አለ። ለምን ፈትነኛ አለ? ለምን እንደሱ ያለ? ለምን እንደሱ ያለ? እንግዲህ ሰለሞን ሽራሽሬ ላይ መሀል ላይ መሀል የሚለው እህት አለሽነ፣ ድቃቃ ገና ጡት ያላበቀለ ይችላል። ያች ለዝችስ ምን እናድርግላት፣ በችግር ጊዜ ምን እናድርግላት ብሎ ይጠይቃል። ዛን ጊዜ ሚላሉ ግንብ ተሆነሽ ግንብ። አሁን ይህ ግንብ ነው፣ ይህ ፎቁ ግንብ ነው፣ አይንቀሳቀስም። ግንብ ተሆነ እናድነዋለን። ደጃፍ ተሆነ ግና አናድነውም የሚል አለ እና አሁን ያቺ ፃን ማናት? ግን ያጡት ያላበቀለች ልጅ ማናት ስጠይቅ አብርሃም አባታችን፣ አብርሃም አባታችን ልንዴት ነው አባታችን? ደግሞ ደሞ እሱ አብርሃም ደግሞ በምሽቱን ሊቀብር ሲል ደግሞ ምናልተ የኬቲ ሰዎች አታ ነሲ ኤሎኪም ኖሲ ማ እንግዲህ አንተ ብረዘንት የአምላክ ብረዘንት የአምላክ የመረጠህ ስለሆነን ትልቅ ነህ ተብሏል። እንዴት ና እንግዲህ ላይ ጣን ሆነ ደግሞ ደግሞ ትልቅ ሆነ ስንጠይቅ የመጀመሪያው ፈተና አባቱ ጣዖት እያመለከ እየሰራ እሱም እያመለክ ደ ሰው ይሰጥ ነበረ። እዛን ጊዜ አብርሃም ግን ተራህ አባቱ እዛን ጊዜ አብርሃም ግን እንዲህ ሊሆን ይችላለ። ይህ ትናንትን አባት የጠርቦ ያዘጋጀው ነገር ነው። እኛ ግን አተፊት ነበርና ታዲያኛ ምንፈጠ ማንፈጠረና ይሄ እንጨት አምላክ ተሆነ? ይሄ ትናንት አብራሃም አባቴ ጠርቦ ያስቀምጠው አምላክ ተሆነ? ከዛ በፊት የነበረው ማን ፈጠረው እና ይከምት ነው ብሎ ያን ጣዖት አሰባበረው፣ አቃጠለው። በጨረሻ በዛም ምክንያት አምራድ እንቶኒ ኒምሮድ ንጉስ ነው ብሎ ደሳሉ ሊያገባው ሆነ። የዛን ጊዜ ግን ሊያገባው ስል እገባለው እንጂ ለዚያ ጣዖት ማላመልክም ብሎ አብራሃም ኢታኖ ሲቆም የዛን ጊዜ መላእክታኖቹ ወደ አምላክ ጸለዩ። ይሁን ላንተ የጠለኸውን ጣዖት ጠልቶ

ፈጣሪ እንደሚያማርሩት ማለት ነው። ፈተና ፈተናውን ሲበዛባቸው ያማራሉ፣ አምላክን ይተዋሉ። ነቢይ እንኳን ኢዮብ እኮ የተወለደበት ቀን እራሱ ረግሟል። ቢረግም ግን ምሽቱ ግን ያለሽ ፈጣሪ ረግመ ሙት ስደብና ዝሮ ዝሮ የፈተና ያለመቋቋም ነው። በቃ ፈተናው ሲበዛ ነው እንግዲህ። እና አብርሃም ግን ምን ያለ እኔ ሆማኔ ያለ እኔ ሆማኔ እኔ እሞት አለው እንጂ ለጣዖት አላመልክም አለ። እኔ ግድግዳ እኔ ግድግዳማ፣ እንግዲህ አይንቀሳቀስም፣ የው ግድግዳው አይንቀሳቀስም። ደጃፉ ግን ይከፈታል፣ ይዘጋል። ስለዚህ እኔ ግድግዳ ነኝ፣ ግድግዳውን እንደማይንቀሳቀሰው እኔ ደግሞ እምነቴ ደግሞ በአንዱ ፈጣሪ ነው፣ ብሞትም እሞት አለው እንጂ ከእዛ ደግሞ ምን አለ፣ እዛ ደግሞ እኔ ብቻ ሳይሆን አለ እኔ የሚወጡ ደግሞ አሉ አለ። ሀኒ መጡ ደግሞ እነማን ናቸው? እነዛ ሎ እነማን ናቸው? እነዛ አናንያ፣ አዛርያ፣ ሚሻኤል አምኮነጸር ደግሞ አምኮነጸር እጥላቸዋለሁ እሳቱ በቀላ አምልኩ ይላቸው። አይ አንተ ለአንተማ አናመልክም፣ ለዚህ ለስራው መልክ ጣዖት አናመልክም እኛ አለምን የፈጠረ አሉት። እሱ ታገባነ ከእሳቱ ያድንናል አሉ አሉ። የዛን ጊዜ ተናዱ ቢያገባቸው ልክ

የተፈጠነው ደርጋ ደርጋ የሚያደርሰው በሩሃኑ ደግሞ እንደዛ ነው። አሁን ስለዚህ ይሄ ሁሉ እየተፈተነ አብርሃም ይሄ ሁሉ አልፎ መጨረሻ የህት ሰዎች ህት ይላል። ህት ሰዎች ምን አሉተኝ? የክናን ዘር ምን አሉተኝ? አንተ ነስ የሎኪም ነህ አሉተኝ። አንተ የአምላክ የተመረቅ ሰው ነህ፣ በፈለከው ሰዓት ምሽትን አሉተኝ። ይሄን ባየ ጊዜ አብርሃም ይሄን ባየ ጊዜ ሰለሞን፣ ዳዊት እኔም ደግሞ እንደዚህ ይፈልጋለሁ እኔም ደግሞ ሰው ታልተፈተነ ከፍ አይልም፣ እና ፈትነኝ ብሎ እና ይውላችሁ። ስለዚህ ይህን ንጉሥ ዳዊት ታማኝ ብሎ ሁሉን ይውሉ አሳልፎ መጨረሻ የአምላክን ወንበር የሚሸከም አራተኛ ዳዊት ሆነ። ዘካለዚህ ስለዚህ መጨረሻ ደግሞ መሲያሁ ከአንተ የሚወጣ ደው አምላክ ደግሞ ቃል ገባለት እንዲህ አንተ ማለ እንዴት እኔ ድንኳን በዝግባ እንጨት ሰርቼ ዙፋን ተቀምጬ

አንተም አንተም በመልካም ወደ ቤቶች ትከማች በመልካም ልጅ እና ትከማች ትሞታለህ። ከአንተ የሚወጣውን አስነሳዋለሁ ከአንተ የሚወልድ ማለት ነው። ደም ያፈሰሰ ቤተ መቅደስ መሰራት አይችልም ነው አንተ እጅህ በደም ስለተነከረሽ ስንት ታለሽ ቤተ መቅደሱ ደግሞ ከደም የተለወሱትን ሰዎች ነው የሚያድን ነው ብድዮ ነው። አሁን እንግዲህ ብረት መሳሪያ እራሱ በቤተ መቅደስ አልነበረም። ካራ ምናምን እንዳይሰራ ያለ ምነው እንግዲህ ያንን መሰውያ

አንተ በሰላም ልጅነት ትሞታለህ። ወደ ወገጅ ወደ ወገጅ ትክራመች አለህ በሰላም ትተኛለህ። ከአንተ የሚወጣውን ልጅህነን ግን እሱን ግን ወስጀ በዙፋን አስቀምጠዋለሁ መንግስቱንም አጽናለታለሁ። እሱ ደግሞ ለስሜ ደግሞ ቤት ይሰራል ምንም መንግስት ያነጻለታለሁ አለ እና ህታ ሲቀጥል አለ ልጆችህ በህጌ ቢሄዱ በሳሴ ቢሄዱ መንግስታቸው ይስፋፋ ይለመልማል አለ። ለነገር ግን አለ በህጌ ባይሄዱ ሳሴም ባይጠብቁ የሳውልን ቤት እንዳጠፋው ታላጠፋው ማለት

እንኳን የሆነ ጥራት ሲነሳበት ጠይቆ የሚወጣ አምላክ ሳይጠቃ ይወጣል እና ይውላ ስለነበረ በአምላክ ዳዊት ለሰው መድኃኒት፣ ሰውን ዛሬ ሲቸግረው መዝሙሩ ብቻ ቆዳለም። ሁሉም አብዛኛው ጸሎት እኮ ምንጽ የለው ዛሬ ራሱ ክነሴት መቶ ሀያ አንድ መቶ ሀያዎቹ የመጀመሪያዎቹ ክነሴት አግዶላ ያዘጋጁል ይህን ሲዱርን እኮ አብዛኛው እኮ የዳዊት መዝሙር ነው ሩ እና በጽሎትም ስለዚህ ምናምን የዳዊት መዝሙር ልክ እንደ ገነት ማለት እንደ ገነት አሁን ገነሰው መላእክታዊ በገን ጻድቃን ግን ገንገሶ እንደሚደሶ ወይ ልብን ያራራል፣ ልብን ያዘሾ ያገናኛል ነው ዋናው። ሰኮ የሰው ልጅ እኮ የሚያስደስተው እኮ ከፈጣሪ ጋር መገናኘት ነው። ሰው ከፈጣሪ ካላካ ምንም ተስፋ የለውም። ሌላው በሙሉ አላፊ ጠፊ ነው። ብዙ እንደዛ ነው እና ይሄ ያለው በጣም ቆንጆ ነው። በጣም ስለ ዳዊት መዝሙር የሰጡን ገለጻ እጅ በጣም ጥሩ ነው። እናመሰግናለን። ቀጥሉበት እንግዲህ በሌላ ደግሞ ትምህርት ደግሞ እስከምንገናኝ ለጊዜው ቄስ ሃይም በጣም እናመሰግናለን። ይህም አመሰግናለሁ እንደዚያው ወደ ቢሮቸው አዝማችሁ እንደዚያው ይሄንን እንዳስረዳ ሰጣችሁ አመሰግናለሁ። ትምህርቱን ግልቅት ወደፊት እንቀጥላለን እና እንማራለን እና እናመሰግናለን። በድግመኛ ሰላም ሰላም